ሻሽ ይሆንልሽ። እኛን ለማጣላት ነው ጣላት ነው እንደዚህ የሚያወራው። ሌላም ተቂስ ጥያቄ አንተን ብትወድከ አዩ እስካሁን ድረስ ትወልድልህ ነበረ። አትወድከም እያት። ስታገባት ወፈር ያለች እንጂ ፊቷ የሞላ ቆንጂዬ ነበረች። አሁን እንደዚህ ምትፈልገውን እየሰጣት ብር እያገኘች እ በልታ ጠጥታ ያልወፈረች ሴትዮ ለዓለም ወለድ መርፌ እየተወጋችን ነው የከሳችሁ። ያስከሳት መርፌ ሆነው እያሉ መርፌ እየተወጋችን ነው የከሳችሁ። ወሊዱ መከላከያ መርፌ እየተወጋች ነው፣ ለዛም አትወደው። እኔ መድኃኒት እኔ መርፌ ጦሴን ይዞት ሄድ እኔ ብችን ለአንተ መንታ መንታው ዱዱዱዱዱዱ ማድረግ ነው ካለ እኔ እኮ አንድ ዶክተሩን እጅ ሳማክር ጭንቀት ነው እንዲያረግሽ፣ ጭንቀት ጭንቀት ለብረ ተጨነቅ ምታስብ